ያስባላችሁልኝ እኔ ያለውላችሁ እኔ የምላችሁ ማለት ነው። እነዚህ ሰዎች ሀሁ ብለን ገና እናስተምራችሁ እንዴ እናስተምራችሁ እንዴ። እኔ አሁን የጨንቀኝ ነገር አንድ ነገር አለ። ቤተሰቦች ድሮ ማለት ነው እነዚህ እነ ሩታም ማለት ነው እያለቀስኩ ነበረ ሚያዩ በተለይ ሴት ልጅ ናት ብዬ በጣም ውስጥ እያለቀሰ ነበረ ከምሬ ነው የሚያዩ አሁን አሁን ግን እየተናደድኩ መጣሁ ማለት ነው። እኔ አሁን የሩታ ሆድ ውስጥ ያለ ራሱ ገና እማማ ብራንክ እንሰራለን እያለ ራሱ ማለት ነው ገብታችኋል? እኔ የምለው ማለት ነው እኔ የምለው ምን መሰለ ምን መሰላቸው ማለት ነው፣ ቤተሰቦች ያስተካክሉ። እዛ ጋ ደግሞ ይቅርታ እና ሩታ እናቴ ይሄን ነው እንደ ሲሰሪ የነበርሹ አባቴ ላይ ስትማግጭ ነው የነበርሹ ይልሻል። ይሄ ልጅ ደግሞ ከተወለደ አባቱም አባቴ አንተ ምን እናቴ ላይ እንደዚህ ስትማግጥ ነበረ ይለዋል። ከዛን ደግሞ ምን ያደርጋል? እሱም እንደ እናንተ እየተጨመላለቀ ነገር ነው ይዞላቸው የሚመጣላቸው ማለት ነው የምትወልዱ ራሱ ማለት ነው። ንገራቸው ከአሁኑ ከአሁኑ ምስት አስተምሮ ይሄ ቪዲዮ እኮ ለዛሬ ለዛሬ ደቂቃ ብቻ እኮ አልሰራችሁም። 20 ደቂቃ 30 ደቂቃ ስትለቁ ለዛሬ ለሀያ አራት ሰዓት ብቻ ነው እንዳይመስላችሁ። ይሄ የትም ቦታ ይኖራል ማለት ነው ሚዲያ ስለሆነ የምትወልዱ ራሱ ለምን አታስቡላትም? እናንተ ማለት ነው ሩቲ፣ አሁን ከትላንትና ወዲህ ወንድ ጎትተሽ ይዘዝ መጣሽ፣ በሆድሽ እንደዚህ አርግዘሽም ደግሞ ማለት ነው። ከዘን ደግሞ ዛሬ ደግሞ እነዚህ ልጆች ሆን ብሎ የእናንተን ሕይወት የበጠበጡ እናንተን ሕይወት እዚህ ደረጃ ያደረሱት እነዚህ ሁለቱ ልጆች ናቸው። እነዚህ ሁለቱ ልጆች ደግሞ ተመካክሮ መጡና አሁንም ድጋሜ የእናንተ ሕይወት ውስጥ ገቡ ማለት ነው አንቺ የአብርሃምን ነው ምሰሚ፣ ወይስ ማን? የማንኛውም ቁራሌ መጥቶ ውሸት ነው ያ፣ ውሸት ነው ይላል ይሄ ደግሞ እውነት ነው። የአብርሃምን ይላል። እነዚህ ሁለቱ ልጆች የተመካክሮ ነው የመጡት። ለምን ቀዝቀዝ ስለ ሀሬ ሩታ ወደ አብርሽ ወዮት ትመለሳለች ብሎ ስላሰቡ ለምን በዚህ ጋር እንበጣብጦም ብሎ፣ ሰው ልጅ አይተኛም፣ ቀኑን ሙሉ ስደግሞ ይውላል። እነዚህ ሁለቱ ደግሞ ሞኝ ማለት ነው። ሩታም አብርሽም ሞኝ ማለት ነው። ሩታ እስከ ዛሬ ስንደግፈሽ፣ ሩት የምናምን ተጎድተሻል እያለ ያለ በአንቺ ባለትዳር ለትዳርሽ ምትራሪ በቃ፣ እኔ እንጃ በሁሉም ነገር በቃ እኔ በጣም ስለወደድ ቆይ ስለወደድንሽ ነው። አሁን አሁን ግን የምታደርጊ ነገሮች አሁን አሁን ግን ስቲ የምታስገዲ ነገሮች በጣም ነው የሚያስጠላ። ከምሬን ነው፣ በጣም ነው የሚያስጠላ ማለት ነው። አንቺ እስከ መቼ ነው የሰው ወሬ የምሰሚ? አሁን ትዳርሽን ፍቺ ካሉሽም ትፈቻለሽ ማለት ነው። ውለጅ ካሉሽም ትወልጃለሽ ማለት ነው። ስራቅ ካሉሽም ትሰርቃለሽ ማለት ነው። እኔ ከምሬን ነው። ሰው ባላችሁ ሳይሆንና ሰው ባሳያችሁ አትመሩ። ጭንቅላት አላችሁ፣ በጭንቅላታችሁ ሂዱ። በጭንቅላቶአችሁ አስቡ፣ ተማሩ። እንዲህ አሁን ደግሞ እነዚህ ሁለቱ ልጅ ስቲ ይሄ ምንድን ነው የሚባለው? ቤተሰቦች፣ ይሄ የተማሪ ሰው ሳይሆን ሞኝ ሞኝ ሞኝ ሞኝ ሞኝ ማለት ነው። ምንም ማሰብ የማልችለው ምንም ያልተማረ ሰው እኮ ከዚህ በላይ ማሰብ ይችላል። ስለዚህ ይሄ ልጅ ደግሞ ኮብሹብን ዛሬ ይዞ መጣና የከማንም ጻጻጽፎ እሷ ሀውቃ ያደረገችው የዛሬ ስንት አመቱን የተጻጻፉን ደግሞ ድጋሜ እንደ አዲስ ይዞ መጡ ማለት ነው። ይዞ መጣ። እስቲ ምን አገባህ አንተ። አይኑ ራሱ ሲያስፈራ፣ ይሄ ሽልጥለጥ ይሄ እንደማለት እዮታችሁ ውስጥ አሁን ከበድ ያለ ሰውን አስገብታችሁ ወደ ራሳችሁ እንደ ትልቅ ሰው ተመካክራችሁ እንደ ትልቅ ሰው በቃ እዮታችሁን እየፈታችሁ አይደለም ተለያይተን ትላላችሁ። በቪዲዮ ላይ ይመጣላችሁ፣ እንደዚህ ተብሎሃል፣ እንደዚህ ተዋሽቶኛል፣ አሁንም እየተዋሽኩ እኮ ነው፣ አሁንም እንደዚህ እየሆንኩ ነው ትላለች ማለት ነው። አሁን እናንተ ማለት ነው የናንተ ልጅም ሲወለድ እንደናንተ እንደዚህ እየበጠበጠ እኮ ነው የምሰራ እንደት ላይ የበጠበጠ ምሰራ እሱ ገና አንድ አመት ከመራ የማማባ በፕራንክ እንስራ ነው ምላ ስሙ ራሱ ፕራንክ ነው። በ በፕራንክ ነው ተረገዘ፣ የምንወለደው በፕራንክ ነው። በቃ እኔ ሌላ ነገር አታስነግሩን ቤተሰቦች። አሁን እነዚህ ልጆች ምንድን ነው የሚባሉት? ሩት አበዛሽው፣ የወሬ የሰው ወሬ አትስሚ። የሰው ወሬ የምትሰሚ የሰው ልቅም ቃሚ ማንም ለቃቅሞልሽ የሚያመጣልሽ ነው እንጂ ሀኝ ብለሽ ተቀብለሽ ከባለቤቶች ጋር ትጠያለሽ ማለት ነው። ነገ ሂጂና ቤትሽ መቃጢ ቤትሽ ውስጥ ያለውን ከባለቤትሽም ሰርቅሽ ይዘሽ ነው የሚባሉም እንደዚህ ታደርጋለሽ ማለት ነው? ወይስ ደግሞ ባለቤትሽ ከአንድ ሴት ጋር ተኝተዋል ዛሬ ትላንትና ቢሉሽም አሁ ብለሽ ትሮጫለሽ ማለት ነው? አቀባብሮልሽ የሚመጣው አሁን እኮ ዘመኑ ሁሉም ነገር ተቀያይሯል እናቴ ያላደረግሹ ነገር እንዳያረረግሹ አድርጎ ልሽ እኮ ነው የሚያሳዩሽ። ምነው የተማርሽው የተማርሹ ሰው እኮ ነው የምትመስልኝ። ስ ሲያይሽ እኮ ትምህርት አልገባችም እንዴ እናንተ ያልተማረኛኝ ማይ ብራሱ እኮ ከዚህ በላይ ነው የሚያስበው። ምን ነው በዚህ ዘመን። ስ እንዴት ለዘመኑ ኧረ አበዛችሁ! ከምሬ ነው በጣም ነው የምታስጠሉት። ምን እያደረግሽ ነው? እነዚህ ወጠጤ ወንዶቹ ገቡ አሁን ደግሞ ያቺ ሴቶቹ ረጋ ሲሉ ደግሞ እነዚህ ደግሞ ገቡ። በምን ሰርተው ይኑሩ? ኢትዮጵያ ላይ ኑሮ ወዷል። ሰው ልጅ ራሱ እርስ በራሳ ራሱ እየ ስንት ነገር እያደረጉ ነው። ኡካን የሰውን ህይወት መፍታት አይደለም ህይወቱን ራሱ እያጠፉ ነው። ስለዚህ በምን ይተዳደሩ እነሱ? ይሄ ስላጡ ነው የመጡት። እንዲ ታዋቂ ተግንቶ ነው እንዴ ከታዋቂ ጋር ኮ ተጠግቶ ብዙ ነገር ነው የምሰራ ታዋቂ መሆን ስለፈለጉ ነው። ስሩ በደንብ ስሩ ሌላ ሰዎች ኑና የፈለጋችሁን አቀባብራችሁ ማለት ነው ለሩታና ለአብረሽ እያሳያችሁ እየበጠበጣችሁ ማለት ነው የራሳቸው ኑሮ ኑሩ እኔ ራስ ኢትዮጵያ ቢኖር ማለት ነው አንዱን ያቀባብር የሚሴጁን አስጽፌ ምናምን ሩቲ ጋጎትች ሄዳለሁ በቃ አድጋለሁ እንደ ዩቱብ ይከፍልልኛል እና ደግሞ ታዋቂ ሆናለ በቃ ሞኝ ካገኘው ትጫወትበታለሁ ለምን አልጫወትበትም አብረሽ ደግሞ እንዴት ነው የመታ? ዛሬ መታ ደግሞ ጥፊ እንደዚህ እንደዚህ ቁጥጥ ኮ ነው ያደረገ ማለት ነው። የእናንተ አስጠላ። እጅጅ ብለዋል፣ እጅጅ ብለዋል፣ ከምረ እጅጅ ብለዋል። እሽ ቀለበትሽን ደግሞ ምነው ደበቅሽው? ዛሬ ነገ ደግሞ አውልቀሽ ከሌላ ወንድ ጋር ብልመጪ ነው ሩቲ። አለሽ እኮ እጅሽ ላይ አይቻለሁ። ልብስሽ ሰብሰብ ብለ ረግሽ ወለታችን ማለት ነው ከምረ ነው አለ እጅሽ ላይ ይታያል። ልጆች ደግሞ እንግዲህ በሰላም ልወልድ ተወልዶ እንዲያደግልሽ ብሎ ተስፋ ነን እንግዲህ እንጂ እርግዝነትሽ እንድዘር በደምብ ታይቷል። እኔ ማለት ነው የአብርሃም ባባ እያለ ማለት ነው ይመጣል ብለ ስንጠብቀው ሩታ ገና ወደ ካናዳ ወደ አሜሪካን ሄዳለሁ ብላለች። አሜሪካን ተመታለች እና አሁን ድብደባ ላይ ነው፣ አውሮፓም ድብደባ ላይ ነው። እዚው ኢትዮጵያ ላይ ህይወትሽን አስተካከለሽ ከባልሽ ጋራ ከፍቅረኛሽ ጋራ ኑሬሽ

እሱም ነገ ሌላ ነገር ነው ይዞ የሚመጣ። ከኔ ተምሩ። አብረሽና ሩታን ደክመናል። እኛ እንዲያው እንዲያው